ኮንፈርትስ ኮንፈርት ነው ግን ቅዱስ እናቴ የብዙ ብዙ ሴቶች አለቃ ስለሆነ እንደባለፈው የጫማ ጥፌ እንዳቀምሻ አደራሽ ራሽን ጠብች። የሚገርመኝ የብሩኬ እና የሃይሚ አስተራቂ ነን ብሎ አጋጋዩ አጋጋዮቹ ምንድን ነው? ቆይ ትበግድ ብሩኬም ነገረኛ እየሆነ መጣ፣ አሁን ላይ ማለት ነው። በጣም ነገረኛ እየሆነ መጣ። አያችሁ አይደለ? ነገር አስተማረችው ሀይሚ። መዋደድ መፋቀር እንዲህ ከሆነ እንደዚህ መበሻሸቅ መበሻሸቅ እንደዚህ መሰዳደብ ከሆነ ቢቀር ይሻላል ቤተሰብ ይሄ ልማዱ እንደሆነው አንቺን ሲያከብር ከአንቺ ጋር ሲጎተት እኛ ብሩክ የምናውቀው ከዛ ውጭ ምንም አዲስ ነገር አልነበረም። ነገሮችን እንድንቀርስ በዛውም ቅዱስ ምን ላይ እንዳለ ነገ ይኔ ጣፋ እንታ ቢደርሰኝ የሚለው ነገር ውስጥ ገብቷል መሰለኝ። ፍርሃት በጣም ያስፈራኛል። ለምንድን ነው እንደምናደድ ለምታስበው ንዴትማ እንዳለ ነው። ሁለታችሁ ጋርም ትንሽ የሀይሚ ፊቷ ላይ ያስታውቃል። የብሩኬ አያስታውቅም እንጂ ንዴትማ ሁለታችሁም እየጋላችሁ ነው። አይሚ አለመቅናቷን እና መቅናቷን ማወቅ የምትችሉት አሁን እንትን አየለችም ቦታው ላይ ማሊንዳ ግን የምታወራው ስለሷ ነው ተይው በቃ አላለም ቅዱስ ቅዱስ የምጎኑ በጣም ብዙ ሴቶች ስበውታል እና ነገ እኔም ብሳም እንዴት ነው ወይ ብሎ ተይው ተይው አላለም ቅዱስ እየመጣ ጫፉ መፈል እግዚኦ፣ አረ ብሩክ እንደዚህ አትመልስ። ይቅርብህ፣ ይቅርብህ። የሷ ስድብ እንደለመድ ነው። ይበቃል፣ ይበቃል። እንደው ሷ ማስተካከል ነው መቻል፣ ከቻልክ ማለት ነው። መሪያው የነበራችሁን ፍቅር ባታጠፉት እንደዚህ እንደተከባበራችሁ ብትኖር ኖሮ ዛሬ ባልተናናቃችሁ። በመጀመሪያ ዝም ዝም አልክ ብሩክ አንቺ ስመሽበት ነው የለቀቀው። አንትን ነው መሳሳም፣ ዛሬ ላይ ታወራለች። ዛሬ እኮ ሊንዳ የለችም እኮ። ያለው ብቻውን ነው ያጠራው፣ የሚፍታህ ነው ስለ ዛሬው ማውራት ሲገባ ስላለፈ ነገር ምኑ ላይ ደርሰሽ፣ ዝቅ ብሎልሽ፣ ምን አገባህ፣ የቆመጣ ነገር እንግዲህ። ብሩክ የራሷን ጨንቆታል መሰለኝ። እንዴት ደረሽበት? ወይ ዝቅ ብሎልሽ ነው የሳምሽው? እያለ እየጠየቃት ነው እዚህ ጋር ቁጭ ብዬም ሆነ ተኝቼም ሆነ በስመው ምንም የሚመለከት ነገር የለም እንደፈለኩ አድርጌ ነው ሳመው። ማለት እንግዲህ ሀይማኖት ማለት ነው። እንደ ጓደኛም ደግሞ የነገር ይመለከተኛል። ወንድማችን እንደው እርቅ እንደዚህ አይደለም፣ ሽምግልና እንደዚህ አይደለም። ወንድሜ የምሬ ነው እንዴ? እንደው ለመታ ለማስታረቅ ነው ወይስ እንዴት ነው ነገሩን? ምንም አልገባኝ። ማስታረቅ እንደዚህ ነው? ቤተሰብ እርቅ እንደዚህ እኮ ቢሆንማ እንዴ! አረ በጣም ሼም ነው። እርቅ እያላችሁ አትምጡ። ዝም ብላችሁ አይዲያ እየፈጠራችሁ ቪዲዮ ስሩ። ቡሩኬን ሃይሚ አትሰዳደቡ፣ አትሰዳደቡ፣ የሚያናንቅ ነገር አትናገሩ። ተዉ በኋላ ትጎዱበታላችሁ። ቅዱስስ ብትሆን አሁን ሃይሚ እንደዛ ብሩኬን ስሰድብ ብሩኬን ብትሆን ሀይሚ እንደዚህ ስሰድብ ሊንዳ በቃ ብዙ እንዴ፣ ተከባበሩ በቃ መከባበሩ፣ ቪዲዮውን ስሩ በቃ ተከባበሩ። ምን አስተዳደባችሁ እንደዚህ በቃ እንዴ ጉድ እኮ ነው። ቤተሰብ ሰላም ጤና ዘለም። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀያሽ አስገቡኝ በዚህ ወር ሀያሽ አስገቡኝ ጋይስ ሰምታችኋል ሀያሽማ መግባት አለብኝ በዚህ ወር ማለት ነው ዴ ምንድነው ነገሩ አይ ይገባለሁ ሰከን ረጋ ዴ ለማንኛውም ዛሬ ተከስተላችኋለሁ ዛሬ ስትከሰትላችሁ እንግዲህ ብሩኬና ሀይሚ ተለያይተው ይምጡ ከቅዱስ ጋር ሀይሚ ትምጣ ብሩኬ አይኗን አየው እንዲሁም ደግሞ ብሩኬም ከሊንዳ ጋር ይምጣ አብረው አይገጠሙ እያላችሁ ነበር በእርግጠኝነት የሚመጡበትን ሀሳብ አስተያየት ነግሬያችኋለሁ ብዙዎቻችሁ ገብቷችኋል ብዙዎቻችሁ ደግሞ አንቺ ምን አባሽ አንቺ ገለመሌ አንቺ ምናምን ያላችኋላችሁ አይ ዶንት ኬር አባውት እኔ አይሞቀኝም አይደንቀኝም እኔ ሲሲስ ነኝ ይኸው እንደምታዩኝ ነኝ በቃ እንደዚህ ነኝ በቃ እኔ ማለት ነው ሰደባችሁኝም ምንም አላችሁኝ እኔ አሁን የዚኛው ወንድ ላይ ተንጠል አይታችሁኝ ነው እናንተ የወንድ አምላኪ ያላችሁኝ አሁን እኔ ከወንድ ጋር ቪዲዮ ሰርቻለሁ አልሰራውም እንደሌላ ሰው እንኳን ቢሆን ሰርቼ ቢሆን ሶኬ ከቤት እንኳን ወጥቼ ቪዲዮ ቀርጬ አላቅ። ዝም ብላችሁ ወንድ የወንድ ጥማተኛ ይባላል እንዲ አራ አይባልም ደግሞ። የቡቡዬ ጥማት በሆንስ እንዲ በቡቡዬ ለመታቀፍ ገና ሴቶቹ ማለት ነው በሰልፍ ነው የሚቆሙት በሰልፍ እኔ ራሱ ከደረሰኝ እንደው ተመስገን ነው ከደረሰኝ እንደው ከደረሰኝ እሱም ማለት ነው እንዳፋችሁ አድርጎ ከደረሰኝ ቡቡዬ ድረስ ላይ ለመታቀፍ እንደው ቢያድለኝ የወንድ አምላኬ አላልኝም። ወይኔ ወይኔ ይሳቅኩኝ የምር አንዳንድ ኮመታተሮች በጣም የምታስ ቅዱስ አይደል ላይ ነው የምታስቁኝ። የምር እና ይመቻችሁ። ለማንኛውም ፈታ እያላችሁ ውሀ እየጠጣችሁ አትናደዱ። እና ስናደዱ ውሀ ጠጣ እያደረጋችሁ በጎጋ ነው የምትሰክሩት። ወደ ተከፈለጋችሁ ወደ ሰበና ብትቀይሩት አላችሁ ብሏል። እና ብሩኬ እውነቱ ነው አንዳንዴ ማለት ነው። እና ዛሬ ሚስታ እንግዲህ ሽምግልና ብሎ ጠርቶ እንደው እናቴ መሀል ላይ ቆሞ ብሩኬና ሀይሚ የሚከራከሩትን የሚመላለሱትን ነገር ነው እንጂ ማዳመጥ እንትን ያለው ምንም ማስታረቅ እንደዚህ አይደለም። በነገራችን ላይ እንደዚህ እናስታርቅ ብላችሁ አትምጡ። ወይ ኤኒዌይስ እውነት የማታውቁ ከሆነ የሚያስታርቃችሁ ሰው ሜሽን እናደርጋችሁ። እርቅ እንደዚህ ነው። እንደሚፍታህ ምን አስበ ነው? ተው እንጂ ወንድማችን፣ ተው እንጂ ትቀልዳለህ? እንዲ እንደዚህ ብለህ እንዴ! እርቅ እንደዚህ ነው። ብዙ ጊዜ ደግሞ የሚፍታህ ከካሜራ ጀርባ ይዟቸው ሄዱ። በቃ ምን እንደሚፈጠር እንኳን ይፋ ያደርግም። ካሜራውን አጥፋው፣ አጥፋው ብሎ ከዛ በኋላ ምን እንዳወሩ ለነገ የሚሰራው ቪዲዮ ነው የምቀመሙልን። በእርግጠኝነት ከካሜራው ጀርባ ብዙ ጊዜ ይላል ሚፍታህ ማለት ነው። ባለፈው እንደዛው ከካሜራ ጀርባ ታናግራታል ሃይሚን ብሎ ሄዶ በማግስቱ ያው ሊንዳ ከቻለች ማለት ነው። እና ሚፍታህ እንደምታውቁት የስነ ልቦና አማካሪም ትንሽ ነካ ያደርገዋል ትንሽ ማለት ነው። ስነ ልቦና ስላችሁ የሱስ ስለ ልቦና አቶ ሳይሆን እንዴት ነው፣ በጣም ጭንቀት ያለበት ሰው እንደዚህ በቃ የምክር አገልግሎት የመስጠት አቅም አለው። ሳይኮሎጂስት ነገር ይሞክራል ይሞክራል፣ ሚፍታው ማለት ነው ቤተሰቦች እና ከዛ ከዛ አንጻር እንደዛ ይመስለኛል። እነሱን እያገናኘ እንደዚህ የሚያቸካቸካቸው የሆነ አላ አደለ የሚያየውና የሚያነባው ነገር አለ። ከዛ ሁለቱ ለብቻ ጠርቶ ያናግራቸዋል ይሆናል አይደለ? የሳይኮሎጂስት የሆነ እንዴት ነው እንዴ ብየላ ታውቁታላችሁ። ብቻ ዩቱብ ላይ ጎግል አድርጋችሁ እዩት፣ ሳይኮሎጂስት እንዴት ነው አሁን ብሩኬና ሀይሚ እንደዚህ የሚቸካቸኩት ልክ። እነሱን አሁን የሆነች ልጅ አንድ ቤት ውስጥ ይዘጋባቸው ብላለች። ሆነት ሆ አንድ ቤት ውስጥ ተዘግቶባቸው፣ ማን እንደሚሟጥጥ ማን በጥፊ እንደሚማታ የዛን ሰዓት በቃ ካሜራውን ቁጭ ይላል፣ እነሱም አንድ ላይ ሁለቱ ብቻ። ከዛ በኋላ ወይ ሰላም ይፈጠራል ወይ ጸብ ይፈጠራል። እንደዛ ማድረግ ነው ያለባቸው እንጂ አሁን እኮ ሀይሜም እሱን ስታየው የምታወራው ነገር በቃ አይኗ የሆነ ቁልጭ ቁልጭ እያለ በቃ የሆነ የጥላቻ ይሁን የፍቅር ይሁን አታቁትም። እግዚአብሔር ነው ምላቸው፣ ዝም ብላችሁ ይዋቸው እና በጣም ግራ ነው የሚያጋቡት ማለት ነው። ዛሬ ደግሞ ጭራሽ በቃ ጭራሽ ዛሬ ደግሞ ቡርኬ ነው የባሰው ደግሞ ዛሬ ማለት ነው በንግግር ምክንያቱም የምትናገረው ነገር ማለት ነው ጭንቅላቱን እየበሳው ነው። ሄደው አሁን ላይ እሱን ተናጋሪ ይሆናል። በብሩክ በፉል በብሩክ አንፈርድም፣ የምሬ ነው። ሌላው ደግሞ የምልላችሁ ፈልጌ ነው ብሩክ ሴት ሳመ ምናምን እያላችሁ የሃይሚን እና የሱን አቀናብራችሁ እዚህ ጋር ላስገባላችሁ። ቆይ ላስገባላችሁ፣ እዩትማ ማለት እሱ የሴት አፍ ስሞ ሳይሆን እያቀናበሩ ላሳያችሁ። ቤተሰብ ለማሳየት ፈልጌ ነው እንጂ ብሩክ እንደዚህ አይነት ነገር እንዳላደረገ ነው ምነገር። እሱ መሀይም አይደለም እንደዚህ ሆኖ ሚዲያ ላይ የሚወጣው አፍ እየሳመ ማለት ነው። ስለዚህ ላሳያችሁ፣ ቆይ እዚህ ጋር ለትዳር አራት ጠላት የሆኑ ነገሮች አሉ። እነሱ ልንገናቸው። የመጀመሪያው እልህ ነው። ቀጥሎ ያለው ፉክክር ነው። ከዛ በኋላ ንቀት ነው። ከዛ በኋላ ስድብ ነው። እነዚህ አራት ነገሮች ውስጥ ከገባችሁ በጣም አደገኛ አደገኛ ሁኔታ ውስጥ ላይ ከዚህ በኋላ ተመልሳችሁ ተከባብራችሁ መኖር በጣም ከባድ ነው፣ ሙያዊ እገዛ ካላገኛችሁ በስተቀር። እልህ ውስጥ፣ ንቀት ውስጥ፣ ፉክክር ውስጥ፣ ስድብ ውስጥ የገባች ሴት፣ እልህ ውስጥ፣ ንቀት ውስጥ፣ ፉክክር ውስጥ፣ ስድብ ውስጥ የገባ ወንድ ተመልሶ እንደ ትላንትናው ሚስቱን አክብሮምና ወዶ ለመኖር ትንሽ ሙያዊ እገዛ ያስፈልገዋል። እንደዚህ አይነት እልህ ውስጥ፣ ንቀት ውስጥ፣ ፉክክር ውስጥ የገቡ ዘመድ ምልክቱን ግጥሙን እንደሰማችሁት ነው። ሀይሜና ብሩኬን በጣም ይገልጻቸዋል ብዬ አስባለሁ። በጣም በጣም ነው የሚገልጻቸው፣ እንደሰማችሁት ነው። እንደገና ደግሞ ፎቶሾፑ ማለት ነው። ፎቶሾፑ ብሩኬ እንደዚህ አይነት ፋይሉ አወጣ ምናምን እያሉ የሚሰሩ ልጆች አሉ፣ አይታችኋል። ይህም ቪዲዮ ማስገባት አልፈለግኩም፣ ግን እውነት የሆነ ነገር የሚሰራ ሰው የለም ዛሬ። ቅንብሩ ሁሉ አድርጎታል። ብሩኬ እንዲሆኗል እያሉ እየፖሰቱ ስለሆነ ቤተሰቦች እንድታውቁት ብዬ ነው እዚህ ጋር ያስገባሁት እንጂ ማስገባት ፈልጌ አይደለም። በኋላ ላይ የሀይሜን ቤተሰቦች የብሩክን ቤተሰቦች ቅር እንዳይላችሁ ማወቅ ያለባችሁ ነገር ብሩኬ ይሄንን ነገር እንዲህ አድርጎ ሳይሆን ፎቶውን ስክሪንሻት አድርገው ታምሌል እያደረጉ የብሩክን ፋይላ ወጣች ሀይሜ ምናምን የሚል ሰው አለ። ቢያደረግም ምንም ወንድ ልጅ ነው፣ ምንም ችግር የለበትም። ግን ነገር ግን መሆን ያለበት ቦታ ላይ ነው መሆን ያለበት እንጂ መሆን የሌለበት ሰው ላይ አይደለም እየሆነ ያለው ማለት ነው ሶ ፎቶዋን ቁርጥ ያደረጉ ብዙ ነገር የሚሰሩ አሉ። ብሩኬን ለመጣል ብሩኬ እንዲጠላ ለማድረግ እንዲሁም ሀይሜም እንድትጠላ ለማድረግ ብዙ ነገር ብቻ በመካከላቸው እንጂ አሁን ላይ ጠላቶቻቸው ደስ አላቸው፣ የተሸነፉላቸው እያልኩ ነው እኔ ራሱ አሁን ያለሁት ማለት ነው። የምሬ ነው የምላችሁ እውነት ያው ታውቃላችሁ ብዙ ነገር ብዙ ፈተና ከዚህ በፊት አልፈዋል። እነዛ ሁሉ ነገር አልፈዋል ከካሜራ ጀርባ፣ አሁን ደግሞ ካሜራ ላይ መጥተዋል። እነዚህ ነገሮች ሁሉ የሚያልፉ ናቸው፣ ግን የሚያልፉ ናቸው፣ ያልፋሉ እኮ። ግን አሁን ላይ ለሀብ ራሱ የከበደው ይመስለኛል። ብዙ ጊዜ የሚፖስታቸው ፖስት እንዲሁም ናኒ እና በጣም አሁን ላይ ያሉበት ኬዝ ሀይሜና ብሩኬ በጣም ከባድ ኬዝ ላይ ነው ያሉት። ሶ ቤተሰቦች ደግሞ እውነት በእነሱ ቪዲዮ የምሰሩ ሰዎች ቢያንስ እንኳን ሀይምም ያልዋለችበትን ቦታ ውላበታለች ባትሉ፣ ብሩኬም ያላደረገውን ነገር አድርጓል ባትሉ፣ በጣም መልካም ነው ብዬ አስባለሁ። አሁን ላይ ቴክኖሎጂ በጣም ረቋል። ብዙ ነገር መስራት ይቻላል፣ በሰው ማለት ነው። ግን እናንተ ዛሬ ላይ ቪው ብትሰበስቡ፣ ዛሬ ላይ ዶላር ብታገኙ፣ ዩቱብ ቻናል ሁሌ የሚቀጥል ነገር ነው። ዛሬ ላይ ውሸት የምታስተላልፉ ከሆነ ነገ ተነጎዲያ እነዚህ ልጆች መታረቃቸው አይቀርም። በዛን ሰዓት የምሰሩት ቪዲዮ ማንም ላይ የላቸው አይችልም። ስለዚህ ጥሩ ጥሩ ነገር እየሰራን በተቻለ መጠን ጥሩ ነገር ማስተላለፍን ልጆቹንም ስሜታቸውን አሚሯቸውን የሚጎዳ ነገር ማድረግ የለብንም። አይደል እንዴ? አስተያየት መስጠት ግዴታ ነው። ይሄ ግን ፎቶ ማቀናበር በጣም ይደብራል ነው። አስተያየት መስጠት ኖርማል ነው። ፎቶ ግን እንደዚህ ካልዋሉበት መለጠፍ በጣም ይደብራል። በጣም ነው የሚያስጠላው። ሁላችሁም በተቻላችሁ መጠን ቢያንስ እነሱ ቢታረቁም ባይታረቁም እንኳን እኛ ጥሩ ነገር ሰርተን ቢያንስ ጥሩ ነገር ሰርተን ማለፍ አለብን ብዬ ነው ማስበው፣ እንጂ ብሩክ ያልዋለበትን እንደዚህ ነው እንደዚህ ነው በቃ፣ የሚውሉበትን የምታዩት ነው። ካፉ የምሰሙት ከቃሉ ምሰሙት ነው። እንዲሁም ደግሞ ሀይሜም እያያችኋት ነው የምትሆነውን ነገር እያያችሁ ነው። ስለዚህ በእሱ ላይ አትፍረዱ በቃ ሃይማኖትም የራሷን ሰው አምጥታለች እኮ፣ ብሩክም የራሱን ሰው አምጥቷል። አሁን ላይ ያን ያህል የሚያስቀናችሁ ነገር የለም እኮ በብሩክ ላይ፣ ያን ያህል አፍ የሚያስከፍት ነገር ምንም ነገር የለም። ምክንያቱም ሁለቱም እንግዲህ ያሸነፈ ይጣል በቃ ሁለቱም የተመቻቸውን ህይወት ይዘዋል። በዛ መካከል እንግዲህ እኔ በቃ ተሸንፍ ያለ ብሎ ወደ ፈለገበት ህይወት ሀይሚም ከተመለሰች ብሩክም ከተመለሰ የሚሸነፈውን አብረን ማየት ነው ያለብን። እኛ ግን እኛ ሁለቱንም ስራቸውን ወደን ለሁለቱም ጥሩ አመለካከት እንዲሁም ደግሞ የሚሰሩትን ነገር መጥፎ ነገር ከሆነ ይሄን ባታደርገው ይሄን ባቲ እያልን ሀሳብ እየሰጠን አብረናቸው ብንጓዝ በጣም የተሻለ ነው ብዬ አስባለሁ። ይህ ክፉ ቀን ማለፍ አይቀርም። ሰው እኮ ይጣላል እኮ ከዚህ በላይ ይጣላል። አሁን እውነት ለመናገር እንደው ከብሩክ የንጹህ ሆኖ ነው ቅዱስ እያያችሁት ነው። ከሴት ጋር የመላላጤ መጋጋጥ ከሆነ ቅዱስ አይበልጥም፣ ከብሩክ ይበልጣል ግን ያው ቅዱስ ምን ተባለ? በስራ በስራ እየተባለ ብዙ ነገር የሚደረገው ብሩክ እኮ አንድ ሶሲን ነው። በቃ ሶሲናት እንግዲህ በእንደዚ አይነት ኬዝ አለማመን በመታመን ከሆነ እውነት አሁን ይሄንን ልጅ ቅዱስን አምናው ነው ሀይሚ ጎኑ ያስቆማቸው። እኔ በፍጹም ምን ያላምን። ምክንያቱም እንደዛ ከሆነ ብሩክን የምታባረርበት ኬዝ ምንም አይነት ምክንያት የለም። ገባቸው አለ። እውነት ከተፋቀሩ እውነተኛ ጓደኛ ከሆኑ ማለት ነው። ግን እዚህ ጋር ስራና ስራ ብለው እስካመጡት ድረስ እኛ ምናያቸውን ነገር መጥፎ ነገር ሲኖር አሁን ለምሳሌ ሀይሜን ብሩክን ባሰድበው ብሩክም ሀይሜን ባሰድባት በጣም የተሻለ ነው። ምክንያቱም ለነገ ግንኙነታቸው ይሄ ቪዲዮ ይቀመጣል። እነሱ ነገር ይቀጥላሉ። ከሌላ ሰው ጋር ቢሆን ህይወት ይቀጥላል። ምክንያቱም ብሩክም ዛሬ የምትናገረው ነገር ነገ የዚያ ሴት ትዝብት ነው የሚሆነው። ሀይሜም እዚህ ጋር የምትናገረው ነገር ጎንሽ ላለው ወንድ ቢሆን ለሌላ ወንድ ትዝብት ነው ትርፉ። እሱን ያላከበረ ሴት እንዴት እኔን ታከብረኛለች ነው የሚለው። ስለዚህ እርስ በራሳቸው መከባበር ባለው ቪዲዮ ብትሰሩ በጣም የተሻለ ነው ብዬ እኔ ራሴ ምክር እሰጣለሁ። እንደገና ደግሞ አስታራቂ ነኝ ይገኝ ተብዮቹ በቃ የምታስታርቁ ከሆነ ልክ እንደ ሽማግሌ ማለት ያለባችሁን ነገር ብላችሁ መሄድ ነው እንጂ እንደዚህ ቆማችሁ መሀል አዳማጭ ሆናችሁ እነሱ ክፉ ክፉ ነገር ሲናገሩ ማስቆም እንኳን የማትችሉ ከሆነ ለምን ትጠሯቸው? አላቸ አትጥሯቸው፣ አይደል? እንደ አስታራቂ ነኝ ብላችሁ የሚፍታ እውነት ተገቢ አይደለም። ባለፈው አሁንም ያደረገው ነገር ኤኒዌይስ፣ ቤተሰቦች ሰላም ያሳድረን፣ ጥሩ ነገር ምንሰማበት ጊዜ ይድረስ። ዛሬ ቅዱስ አቅፏታል፣ ሀይሚን። ተመስገን ተመስገን ተመስገን።